አንድነት ያስፈልጋል ይላሉ። በእነሱ ግን አንድነት ማለት መታችሁ፣ በኛ ስር ግቡ ነው። ይሄ ፓን ኢትዮጵያን ትብብሩ በላይ በብሔሮች መካከል፣ በብሔሩ ውስጥ ትብብር ጠፍቶ የዚህ ነቀርሳ ያለው ዳያስፖራ ውስጥ ነው ሊሉ ይችላሉ። ከተመዘገቡ በኋላ ምናምን እንደዚህ አይነት ያው፣ አይደለም ስትመዘገብ መብት ነው። ዘውግ ዘለል የሆኑ ፓርቲዎችን የመመስረትም ይሁን ያሉትን የማጠናከርን ከማሰብ ይልቅ በዚሁ ባለው መንገድ ምንም ማድረግ ካለመቻል ነው። ወይስ ምንድን ነው በዛው የመቀጠል ሀሳብ ያላችሁ ነው የሚመስለው። ዞዝ ፎርሰስ አር ቬሪ ማርጅናል። ይህን ያህልም የሚያስጨንቁን አይነት እንትኖች አይደሉም እ አጀንዳ ላይ እንኳን ገብተው ለእንደዚህ መነጋገሪያ የሚሆኑ አይደሉም። ዶክተር ዮናስ ብዙ ቦታ ውስጥ ያለህ ይመስለኛል ያልከኝ የለሁም። ብዙ ቦታ ውስጥ አንድ መሆን የቻሉት ምንድን ነው ሚኒመም አጀንዳ ማውጣት ቻሉ። የፖለቲካል አጀንዳ የግድ ያስፈልጋል። የትኛውን አይነት ፕሮግራም ይሁን ወይም አካሄድ ያላቸው አካላት ጋር ነውስ ህብረት አያስፈልግም ሊባል የሚችለውስ ደግሞ ወይስ ተቃዋሚ የተባለ በሙሉ መተባበር አለበት ነው የሚለውን እሱን ሄድብን። ከዛ በመለስ ያሉ ጉዳዮቻችንን ለትብብር ስንጠቀምባቸው እያደናቀፉ ይጥሉ። ክሪቲካል ማስ መፍጠር አልቻሉም ይኸው፣ ሰላሳ ዓመታቸው፣ አስራ አምስት ዓመታቸው፣ ሀያ አምስት ዓመታቸው። ዶክተር ዮናስ እኔን እንደ አማራ ኢንተሌክቸዋል ሲያየኝ ያስቀኝ ነው ከምኞት እንዴት ነው ወደ ተግባር የምንቀይረው? በምንልበት ጊዜ ሜካኒክሱን መነጋገር አለብን። የሽግግሩ ሞዴል ትክክል አይደለም። የት ሀገር ነው እንደዚህ የተደረገው?